የኢትዮጵያ ብሮድካስቲንግ ኮርፖሬሽን 129ኛውን የዓድዋ ድል አስመልክቶ ህያው ተጋድሎ ህያው ድል በሚል ርዕስ የተሰናዳ ተውኔትን ፕሮዲውስ በማድረግ ለተመልካቾች ማቅረቡ የሚታወስ ነው። አስራ ሰባተኛው አንቀጽ ጥቅም ስለሌለው ምን ያደርጋል? ይቅር። ተውኔቱ ህያው ተጋድሎ ህያው ድል የሚል ርዕስ የተሰጠው ለምን ይሆን? ህያው ተጋድሎ ህያው ድል ያልነው በጦር ሜዳ ያገኘ ነውን ድል ለሰው ልጆች ነጻነት፣ ለሰው ልጆች እኩልነት ለመላው አፍሪካውያን ኩራት የሆነውን ድል በኢኮኖሚ ደግሞ ድህነትን አሸንፈን የተረጋገጠ ድል ህያው ድል ልናደርገው ይበልጥ የሚገባበት ዘመን ላይ ነውና ዛሬ ይህንን በዓል ስናከብር ይህንን ማንሳት በጣም ያስፈልጋል። ይህ የተለያዩ የኪነ ጥበብ ስራዎች የተካተቱበት ተውኔት ከዚህ ቀደም ይሰሩ ከነበሩ ዓድዋን የተመለከቱ የኪነ ጥበብ ስራዎች ልዩ መሆኑን የኪነ ጥበብ ባለሙያዎች የገለጹ ሲሆን በዚህ ረገድ ኢቢሲ ያበረከቱ አስተዋጽኦ የላቀ መሆኑንም ጠቅሰዋል። በአቀራረቡም መድረክ ላይ በነበረውም ቆይታ በጣም አዲስ ነገር ነው። እንደዚህ አይነት ትርኢት ካሁን በፊት አይተናናቅም አናቅም እንደሚመስለኝ ፊልሙን፣ ቲያትሮን፣ ሙዚቃውን፣ ቃለመጠይቁን አንድ ላይ አድርጎ እንዲህ አይነት ሃርመኒ ፈጥሮ የተለየ አቀራረብ ማቅረብ እየተለመደ አይደለም። ስለዚህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አንድ አዲስ ነገር በአርቱ ላይ ጨምሯል ማለት ይችላል። ተውኔት አለ፣ ሙዚቃ አለ የተለያዩ ክሬቲቭ የሆኑ በጣም ደስ የሚሉ ትዕይንቶችን እያየን ነበርና ከዚህም በተጨማሪ በተለያዩ ቋንቋዎች እንደገና ደግሞ በተለያዩ የኪነጥበብ ስራዎች ዓድዋን ማጉላት የሚችል ከዛም ደግሞ ይህ ጄኔሬሽን ከዚህ ሞቲቬትድ ሆኑ ነቅቶ፣ ማለት ነው፣ የተሻለ ተነሳስቶ ሌላም አዳዲስ ክሬቲቭ የሆኑ ስራዎች እንዲሰሩ ያበረታታል ብዬ እያስባለው። የኢቢሲም ጥረት ደስ የሚል። ኢትዮጵያ ሬዲዮ በኢትዮጵያ የጥበብ ታሪክ ውስጥ ዛሬ የምናስታውሳቸውን ታሪካዊ የሆኑትን ዜማዎች በሙሉ በባለቤትነት ፕሮዲውስ አድርጎ በስቱዲዮዎቹ ቀርጾ ያስቀመጠ ትልቅ የሬዲዮ ጣቢያ ነው። የኢትዮጵያ ቴሌቪዥንም ረጅም ጊዜ የሚወስድብንን ታላላቅ ድምፃውያን፣ ከያነያን ስራዎች ቪዲዮዎቹን የመጀመሪያዎቹን የሠራው የኢትዮጵያ ቴሌቪዥን ነው። ከጥበብ ጋር ያለው ትስስር ታሪካዊ ነው ማለት ነው። ስለዚህ አንዱ ዓላማ ያንን የታሪክ ውርስ አሁንም ማስቀጠል ነው። ኢቢሲ ታሪክን በመሰነድና ለቀጣዩ ትውልድ በማስተላለፍ ረገድ የሚሰራውን ስራ አጠናክሮ እንደሚቀጥልም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ ገልጸዋል።